በኢትዮጵያ ከፍተኛ የነዳጅ ፍጆታ ያላቸው አስር የነዳጅ መኪኖች። እርግጥ ነው አሁን ላይ ሁሉም የመኪና ባለቤት አንድ ስጋት አለበት። የኢትዮጵያ መንግሥት ከ20 ዓመት በላይ የሆናቸውን ተሽከርካሪዎች ሊያግድ ይችላል የሚል ስጋት። በሌላ በኩል ደግሞ ከ20 ዓመት በላይ የሆናቸውን መኪኖች ሳይሆን ከፍተኛ የነዳጅ ፍጆታ ያላቸውን ነው የሚያግደው የሚሉም አሉ። ነገሩ እንዴት ነው የሚታየው? ከፍተኛ የነዳጅ ፍጆታ ያላቸው የነዳጅ መኪኖችስ እነማን ናቸው? አስሩን ይዤላችሁ መጥቻለሁ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። በፍቅር ነው የምጠይቃችሁ። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በኢትዮጵያ ውስጥ ያረጁ መኪኖች የሚባሉት በአብዛኛው ከ2005 ዓ.ም በፊት የተመረቱ ሲሆኑ በዲዛይናቸው እና በቴክኖሎጂያቸው ነዳጅ ቆጣቢዎች አይደሉም። በእድሜ በክብደትና በሞተር መጠናቸው ምክንያት ነዳጅ የመብላት እድላቸው ከፍተኛ ነው። አብዛኞቹ ኦልድ መኪኖች ለዛሬው ፕሮግራሜ አስሩን እጅግ በጣም ነዳጅ የሚበሉ ተሽከርካሪዎችን አካተቼላችኋለሁ ለፕሮግራሙ የተለፋው ልፋት ግቡን እንዲመታ ከእናንተ የሚጠበቀው ላይክ ሰብስክራይብ ማድረግ ብቻ ነው በፍቅር ነው የምጠይቃችሁ አንደኛ ከ20 ዓመት በላይ የሆናቸው ማንኞቹም የነዳጅ መኪኖች የእነዚህ መኪኖች የነዳጅ ፍጆታ እንዲጨምር የሚያደርጉት ዋነኛ ምክንያቶች በመኪናው ዕድሜና ቴክኖሎጂ ላይ የተመሰረተ ነው። በመጀመሪያ ደረጃ የሞተር መለወጫዎች መዳከም ነው፣ ዊር ኤንድ ቲር ይሉታል። ከሁለት አስርት ዓመታት በላይ ያገለገለ ማንኛውም ሞተር በውስጥ አካላት ላይ መዳከም ይኖረዋል። ይህ እርግጥ ነው። የፒስተን ቀበቶ የምንለው ማለትም ፒስተን ሪንግ ይበላል። መኪኖቹ ሲያረጁ የሞተር ዘይት ወደ ነዳጁ ማቃጠያ ክፍል እንዲገባና የሞተሩ ኃይል ብቃቱ ኢንጂን ኮምፕሬሽን እንዲቀንስ ያደርጋሉ። ይህ ማለት መኪናው ተመሳሳይ ኃይል ለማግኘት ብዙ ነዳጅ ይፈልጋል ማለት ነው። በሌላ መልኩ ደግሞ ቫልቭ ሴሎችም ይበላሉ። ይህም የኮንቨንሽን ስርዓቱን ስለሚያበላሸው የነዳጅ ፍጆታውን ይጨምረዋል። ሌላኛው ደግሞ ሴንሰር ፌል ሊያደርግ ይችላል፣ እያንዳንዱ ኦልድ መኪና ላይ ማለት ነው። ኤሌክትሮኒክስ ቁጥጥሩ በጣም የተደከመ ነው። የቆዩ መኪናዎች ላይ እንደ ኦክሲጅን ሴንሰር ያሉ እንዲሁም ማፍ ሴንሰር ያሉ ወሳኝ ሴንሰሮች ሲበላሹ ሞተሩ የነዳጅና የአየር ድብልቅን በትክክል መቆጣጠር ያቆማል ወይም ያቅተዋል። በዚህ ምክንያት መኪናው ከሚያስፈልገው በላይ ነዳጅ እንዲረጭ ወይም በርኒንግ ሪች እንዲሆን ያደርጋል። ይህም የነዳጅ ፍጆታውን ይጨምረዋል። ስለዚህ ማንኛውም ኦልድ የሆነ ተሽከርካሪ ነዳጅ ይበላል ማለት ነው። በሌላ ማለትም ከሀያ ዓመት ይሄ በጥናት የተረጋገጠ ነው። ከሀያ ዓመት በላይ የሆነው አንድ ተሽከርካሪ ነዳጅ የመብላት እድሉ በጣም ከፍተኛ ነው። ግን ከሀያ ዓመት በላይ ሆነውም ነዳጅ የማይበሉ መኪኖች አሉ፣ ከሌሎች የተሻሉ። ነገር ግን ከሀያ ዓመት በላይ አንድ ተሽከርካሪ ከሆነው ኖርማሊ አሁን ላይ ባይኖራችሁ መልካም ነው፣ በየትኛውም መንገድ ማለት ነው። ሌላኛው ሶስተኛ ያረጅed የትራንስሚሽን ሲስተም ነው። ትራንስሚሽን ሲስተሙ ያረጃል። በ20 ዓመት ያክል ያገለገለ እንግዲህ ትራንስሚሽን ሲስተም ሲኖረው ባለ ፎር ስፒድ አውቶማቲክ ማርሽ ያላቸው መኪኖች ከዘመናዊ ባለ ስምንት ስፒድ ወይም ሲቪቲ ማርሽ አንጻር ሲታዩ ቅልጥፍናቸው እጅግ የተዳከመ ነው። ይህም በተለይም የተጨናነቀ አካባቢ እንግዲህ እንደምታውቁት ነው የነዳጅ ተሽከርካሪዎች በጣም ፐርፎርማንሳቸው የወረደ ነው። ነዳጅ ይበላሉ ከተማው ስታሽከረክሯቸው ማለት ነው። ሞር እንደውም በፍጥነት መንገድ ላይ ይሻላሉ የነዳጅ መኪኖች። ስለዚህ በዚህ በዚህ ምክንያት ኦልድ የሆኑት ማንኛውም ተሽከርካሪዎች ነዳጅ የመብላት እድላቸው ሰፊ ነው። አንድ ቁጥር ላይ አስቀምጫዋለሁ ማለት ነው። ሁለተኛ የምነግራቸው ተሽከርካሪ ቲዮታ ላንድ ክሮዘር የሚባለው ተሽከርካሪ በተለይ ኦልድ የሆኑት ማለት ነው። ይህ ተሽከርካሪ ከአራት እስከ አምስት ማለትም ከአምስት ኪሎ ሜትር በአንድ ሊትር ብቻ ነው የሚጓዘው ማለት ነው እና ይህንን ተሽከርካሪ መግዛት በእርግጥም በተለይ ኦልድ የሆኑት ከሆኑ በመንግስት እንግዲህ ክልከላ ውስጥ ልትወርቁ ትችላላችሁ። ኤልሲ ዋን ሃንድረድ ሲሪስ የሚባሉ አሉ። በጣም ብዙ አይነት ሞዴሎች አሉት። ስለዚህ ኦልዱን ከመግዛት ብትቆጠቡ ጥሩ ነው። በተለይም ደግሞ ግዙፍ የሆኑት v8 እና v6 ሞተር ያላቸው ካፓሲቲያቸው እስከ 4.5 ሊትር በላይ የሆነ ተሽከርካሪዎች አሉ። እነዚህ ሄቪ ናቸው። በጣም ትላልቅ ቦዲ አላቸው። ክብደታቸው በጣም ትላልቅ ነው። ነዳሽ ፍጆታቸውም እንደዛው ትልቅ ነው ማለት ነው። ሁለተኛው ሚትስ ቡሺ ፔጀሮ የሚሰኘው ሁለተኛ እና ሶስተኛ ጀኔሬሽን የሆነው ባለ ቪ6 ኢንጂን አለ እና ይህም ተሽከርካሪ ከአምስት እስከ ሰባት ኪሎ ሜትር ነው በአንድ ሊትር ይሄዳል ተብሎ የሚታሰበው። እንግዲህ በእኛ መንገድ ላይ ደግሞ ሲሆን ከ5 ኪሎ ሜትር በታች ነው መጓዝ የሚችለው። ስለዚህ ቪ ሲክስ ሞተሮች ቢያንስ ባለ 3 ሊትር እንዲሁም 3.5 ሊትር ትላልቅ ኢንጂኖች የተገጠሙላቸው ስለሆኑ ነዳጅ እጅግ ይበላሉ። ይሄ መታወቅ አለበት። ሶስተኛው ቲዮታ ሄስ የተሰኘው ኦልድ ቨርዥኖቹ ናቸው። እነዚህ የጭነት መኪኖች እንግዲህ በጣም ምርጥ የሚወደዱ ናቸው ይታወቃል። ግን ኦልድ የሆኑት ከአምስት እስከ ሰባት ኪሎሜትር በአንድ ሊትር ነው መጓዝ የሚችሉት። ኦልድ የሆኑት ላይ በደንብ ጥንቃቄ ማድረግ ይኖርባቸዋል። ቲዮታ ሄስ ማለት እንዴት አይነት ነው? ሀይሩፍ የምንላቸው አባዱላ የምንላቸው የመጓጓዣ ተሽከርካሪዎች ማለት ነው። ለምንድን ነው እነዚህን የጠቀስካቸው ካልከኝ፣ ኦልድ የሆኑትን በተለይ የቆዩትን ላይ ከ200 ዓመተ ምህረት ውሃ በፊት ያሉትን ለማለት ፈልጌ ነው እንጂ እነዚህ ተሽከርካሪዎች በኢትዮጵያ ውስጥ በጣም ተወዳጅ እንደሆኑ ጠፍቶኝ አይደለም። እነዚህ ተሽከርካሪዎች እንግዲህ ኦልድ የሆኑት ባለ 2.7 ሊትር አቅም ሊኖራቸው ይችላል። ስለዚህ በዛ አንጻር ነዳጅ ይበላሉ። እንዳልኳችሁ ደግሞ ትራንስሚሽን ሴንሰር እንዲሁም መሰል ነገሮች ስለሚበላሹ ኦልድ የሆኑት ሞር ደግሞ ነዳጅ የመብላት እድላቸው በጣም ሰፊ ነው። በመንግስት ክልከላ ስርም ልትወርቁ ትችላላችሁ። አራተኛው ሚትሱቢሺ ኤል 200 የሚሰኘው ተሽከርካሪ ነው። ይህ የቆየ ሞዴል ነው እንግዲህ እንደሚታወቀው ከአምስት ኪሎ ሜትር እስከ ሰባት ኪሎ ሜትር በአንድ ሊትር ነው የሚጓዘው። እንግዲህ ይሄ ተብሎ ነው የሚታሰበው በእኛ መንገድ ላይ ሲሆን ደግሞ አሁንም ከአምስት ኪሎ ሜትር በታች ነው በአንድ ሊትር የሚጓዘው ይህ ተሽከርካሪ ማለት ነው። ስለዚህ ይህ ፒካፕ በጣም የሚገርም ብዙ ችግሮች ያሉበት ተሽከርካሪ ነው። ብዙ ጊዜም ሪከመንድ አይደረግም ማለት ነው። ስለዚህ የስራ መኪና እና የሞተር መጠኑ ከ2.4 ሊትር እስከ 2.5 ሊትር ሊዘልቅ ይችላል። ቤንዚን ሞተር እና ለከባድ ጭነት የተሰራ በመሆኑ የፍጆታው ነገር አይነገርም ማለት ነው። ስለዚህ ተሽከርካሪው ላይ ጥናት ማድረግ አለባችሁ ከመግዛታችሁ በፊት ማለት ነው። ሌላኛው አምስተኛ ደረጃ ላይ የሰጣውት ኒሳን ናቫራ የሚባለው የኦልድ ሞዴሉ ነው። በተለይም በብዛት ኢትዮጵያ ውስጥ ስለሚገኙ ነው። በነገራችን ላይ እነዚህን እየጠቀስኩ ያለሁት ከኢትዮጵያ ነባራዊ ሁኔታ አንጻር ማለት ነው። ሌሎች አለማት ላይ ምናልባት እነዚህ ላይጠቀሱ ይችሉ ይሆናል። በተለይም ውድ የሆኑ ተሽከርካሪዎች ናቸው። በጣም በብዛት ነው ፕራዶ ላንድ ፕሮዘር ላይ ነው ፎከስ የሚደረገው። ዞሮ ዞሮ ግን ኒሳን ናቫራ የኦልድ ሞዴሉ በጣም በፊውል ኮንሰፕሽኑ የወረደ ስለሆነ ከ5.5 እስከ 7 ኪሎ ሜትር በአንድ ሊትር ነው መጓዝ የሚችለው ማለት ነው። በዚህ ደረጃ ልትረዱት ይገባል። የስራ መኪና እና የሞተር መጠኑ ከኤል 200 ጋር በተመሳሳይ የሚወሰድ ነው። ስለዚህ ትልቅ ሞተር እና ከባድ ዕቃ ለመሸከም ታስቦ የተሰራ ለኦፍሮድ ታስቦ የተሰራ እንደመሆኑ የነዳጅ ኮንሰፕሽኑ ይጨምራል ማለት ነው። ምናልባት አንዳንድ ሰዎች ይህን ተሽከርካሪ ገዝተው ከተማ ውስጥ የሚያሽከረክሩ ስለምንመለከት ማለት ነው። ስድስተኛው ሱዚኪ ቪታራ ኦልድ ሞዴል ፎር ባይ ፎር የተሰኘው ተሽከርካሪ ነው። ይህ ተሽከርካሪ በጣም በሀገራችን ኢትዮጵያ በብዛት የሚገኝ ነው። ለኦፍሮድ ታስበው የተሰራ ተሽከርካሪ ነው። በጣም ኃይለኛ ፊውል ኮንሰፕሽን አለው። እንደውም ብዙዎችም ሲጠቅሱት ይህ ተሽከርካሪ አንዴ እጃችሁ ከገባ ተመልሶ አይሸጥም ይባላል። ፊውል ኮንሰፕሽኑ በጣም ሃይ ነው። እንዲሁም ደግሞ በሰዎች ዘንድ እጅግ የተጠላ ተሽከርካሪ ነው ማለት ነው። ኦልሬዲ ስሙን አጥቷል። ፊውል ኮንሰፕሽኑን ከነ ኒሳን ናቫራ አንጻር የተሻለ የሚባል ቢሆንም ግን አሁንም ቢሆን ኦልድ ሞዴሉ ፎከስ አድርጉ። ኦልድ ሞዴሉ ነው ቪታራ፣ በጣም ሌተስት ሞዴሎች አሉ። ስለዚህ ኦልድ ሞዴሉ ከ6 እስከ 8 ኪሎ ሜትር በ1 ሊትር ይጓዛል ተብሎ ነው የሚታሰበው። ስለዚህ መኪናው ምንም እንኳን ርካሽ ቢሆንም ፎር ባይ ፎር ሆኖ ርካሽ ቢሆንም ኢንጂን ካፓሲቲው ከ1.6 ሊትር እስከ 2 ሊትር ሞተር ቢኖረውም ስለዚህ ተሽከርካሪው ግን ፊውል ኮንሰፕሽኑ ሀይ ነው። እንግዲህ እንዳልኳችሁ ነው ቀድሜ ከ20 ዓመት በላይ የሆናቸው ተሽከርካሪዎች ለምን ፊውል ኮንሰፕሽናቸው እንደሚጨምር ተናግሪያለሁ። ምናልባትም ይሄ ተሽከርካሪ እኮ በጊዜው በስድስት እስከ ስምንት ቢሄድ ስምንት ቢሄድ አሁን ሞርኮ በቃ ምርጥ ነበረ። ግን ያው ኦልድ ደግሞ ሲሆን ሳሉት እንግዲህ ኦልድ ደግሞ ሲሆን በጣም የወረደ ነው። ከ6 ኪሎ ሜትር በታች ይወርዳል ማለት ነው። ሰባተኛው ቶዮታ ራቭ ፎር ወይም ራቫ ፎር ተብሎ የሚታሰበው ከ1994 እስከ 2000 ያሉት ሞዴሎች ናቸው። እነዚህ ሞዴሎች በጣም ከፍተኛ ፊውል ኮንሰፕሽን አላቸው። ከ6 ኪሎ ሜትር እስከ 8.5 ኪሎ ሜትር በአንድ ሊትር ነው የሚጓዙት። ያረጀ የሞተር ቴክኖሎጂ ያላቸው ኦልድ ናቸው። ስለዚህ ቱ ሊትር ሞተር ካፓሲቲ ያላቸው ተሽከርካሪዎች ናቸው። እጅግ ነዳጅ ፍጆታቸው እየታወቀ ነው ማለት ነው እነዚህም ተሽከርካሪዎች። ስለዚህ በመንግስት ክልከላ ላይ ላለመውደቅ ከፍተኛ ጥንቃቄ ማድረግ አለባችሁ። እነዚህ ተሽከርካሪዎች ላይ ማለት ነው ኦልሬዲ የመንግስት እንደጠቀሙ ከሆነ ከሃያ ዓመት በላይ የሆናቸውን የሚል መመሪያ ነው ያወጣው። እውነት ነው ከሃያ አመት ዓመት በላይ የሆናቸው ማንኛውም ተሽከርካሪ የትኛውም ሞዴል ቀድሜ ስለተናገርኩት ነው ስምንተኛው ቴሪዮስ ዳያሱ የሚባሉት ተሽከርካሪዎች ናቸው። እነዚህ በብዛት ኢትዮጵያ ውስጥ ይገኛሉ። ከቪታራ አንጻር ሲታይ የተሽከርካሪ ከ7-9 ኪሎ ሜትር ይሄዳል ተብሎ ይታሰባል በአንድ ሊትር። ግን ኦልድ ሲሆን ከዚህ በታች ነው። ስለዚህ ስፔሲፊኬሽን ነው አሁን እየነገርኳችሁ የሚገኘው። የተሽከርካሪ ኤስዩቪ ሆኖ በፎር ባይ ፎር ኢንጂን ኮንፊግሬሽን ማለትም ፎር ዊል ድራይቭ ሆኖ ላያውቶ ማለት ነው በ1.3 ሊትር 1300 ሊትር ሞተር ካፓሲቲ ያለው ነው። ክብደቱ በጣም ከባድ ነው። ኦልድ ነው። ስለዚህ ፊውል ኮንሰፕሽኑ እንደዛው በጣም ከፍተኛ ነው ማለት ነው። በአስረኛ ደረጃ የምጠቅስላችሁ በብዛት ኢትዮጵያ ውስጥ አንድ ሰሞን ሲሸጥ የነበረው ተሽከርካሪ ሊፋን አምስት 20 የተሰኘው ተሽከርካሪ ነው ሁሉም ሞዴሎች ማለት ነው ፊውል ኮንሰፕሽናቸው በጣም ሀይ ነው ከ8 እስከ 10 ኪሎ ሜትር ይጓዛሉ በሊትር ስለዚህ እነዚህ ተሽከርካሪዎች ምንም እንኳን ርካሽ ቢሆኑም ኢንጂን ካፓሲቲያቸው ከ1.3 ሊትር እስከ 1.6 ሊትር የሚዘልቅ እንኳን ቢሆንም ከሌሎች አነስተኛ ሴዳኖች ጋር ሲነጻጸር አፈጻጸሙ እጅግ የወረደ ነው። ኤፊሸንሲው በጣም ዝቅተኛ ነው ማለት ነው። ስለዚህ ይህም ተሽከርካሪ ጥንቃቄ ሊደረግበት ይገባል። ነው የዛሬው ፕሮግራሜ እዚህ ላይ ያበቃል። ቻው